ሰላም ሰላም፣ ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን፣ እኔ ጋር በጣም ሰላም ነው፣ ሁሉ ሰላም ነው። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ርስ መንግስቴ እና ርሱ ላይ እንዳያችሁት እንግዲህ ወልጅ ያለው በጣም ደስ በሚል ሁኔታ እግዚአብሔር አምላክ እኔ በጠበቅኩት ወይ ደግሞ እኔ ባሰብኩት ሳይሆን ራሱ ባሰብበት ቀን ወይ ደግሞ በራሱ ፍቃድ በራሱ ውብ አድርጎ ነገሮችን አስተካክሎልኝ የሚገርማችሁ በቃ ባልጠበቅኩበት ቀን ማለት ባልተዘጋጀው በቀን እግዚአብሔር ያ በድጋሚ የልጅናት አድርጎኛል። እጄን የልጅናት አድርጎኛል። እና ያው ነገሩን አጠራርጌ ስነግራችሁ እንደ አጋጣሚ ማለት ትንሽ እመም እንጂ የቀጠረው ቀን የማልደረሰም ነበር በዛ ላይ ደግሞ ለምሳሌ ዘጠኝ ወር ከአስራ ምናምን ቀን የሚባሉ አሉ አይደለ እሱንም እየጠበኩ ነበር ኤንዌይስ እኔ ዘጠኝ ወር ከዘጠኝ ቀን የነበረ ና ትንሽ ድካም እመም እንደዚህ ነገር ነበረብኝ። እኔ ያው ሁለቱንም ልጆች ስወልዳቸው እንደዚህ ከባድ የሆነ ችግር አልገጠመኝም። ስላችሁ ሚጤ ነዚህን ያክል አይደለም። ነገር ግን ከዛም ደግሞ እግዚአብሔር ነገሮችን ቀለል አድርጎልኝ ነው እና የወለድኩት። ምንልላችሁ ፈልጌ ነው አሁን ባለበት ሁኔታ ላይ ስለ እውነት ለመናገር ምንም አይነት ሰው ከጎኔ የለም። ምንም አይነት ሰው ማለት ነው እና ላይክ ማዘር ሲስተር፣ እንደዚህ የራስህ የሚለው ሰው በሌለበት የእግዚአብሔርን ታምር ስራ ልነግራችሁ ፈልጌ ነው እና የራስህ የሚለው ጓደኛ በሌለበት ማንም በሌለበት ከባሌ ውጭ ማንም ሰው በሌለበት እና የሚገርማችሁባት ብታምኑኝ አክም ቤት ገብቼ በሀያ ደቂቃ ውስጥ ነው ወልጄ ሙሉ በሙሉ የተገላገልኩት ማለት ነው። አንዳንዴ ሰዎችን ስንደገፍ፣ ሰዎችን ስንጠብቅ ነገሮች እግዚአብሔር እያየ እስኪ እስክናየው ድረስ ዝምለናል እና ግን ደግሞ በቃ ተስፋ ቆርጬ በቃ እንደ ፍቃዱ ያደርገን ብዬ ብቻዬን ከባሌ ጋር ሳላስብ ለቼካፕ ወይ ደግሞ ስላመመኝ ብቻ ለመታየት ሄጄ ልጅን አቅፌ መምጣቴ ለእኔ ታምር ነው። ማለት በጣም እጅግ ከምላችሁ በላይ ምንድን ነው በጣም ለረዥም ጊዜ ባምጥ ውስጤ ስትሬስ መጀመሪያም በጣም እንደነገርኳችሁ ተጎድቻለሁ። ብዙ ነገር ላስብ እችላለሁ። ተስፋ በቆረጥኩበት ላይ እግዚአብሔር አምላክ አይ አይገባሽም ብሎ እንግዲህ የሶስት ልጆች እናት ሆኛለሁ ማለት ነው። እስኪገምቱ ወንድ ሴት እና አልታየውም። ስለ እውነት ለመናገር ወንድ ሴት ጾታ መታየት ትፈልግ ነበር። ስለ እውነት ማለት አንደኛ የሶሻል ሚዲያ ሰው ነኝ። ላይክ ትልቁና ዋነኛው ባይዘዌ ይል እሱ ነው ለላይክ ለሶሻል ሚዲያው እንጂ ማለት እግዚአብሔር አምላክ ይመስገን ለልጅ ጉጉት ወንድም ቢሆን ሴትም ቢሆን ምንም አይነት ጉጉት አይኖረኝም። ያው ከእድሜያችን የሆነ የምንማራቸው ነገሮች አሉና ስለዚህ ተምር ያለው የሆነ ነገር ስለዚህ ብዙ አጓጋኝም ጤነኛ ልጅ እንኳን ፈጣሪ ሰጠኝ። እና ቢዚ ነበርኩ ቤቱ በጣም ቢዚ አድርጎ የነበረ ምክንያቱም ቤቴን ጨርሼ አዲሱን እንግዳ ልጅ በአዲሱ ቤት መቀበል ስለምፈልግ ሀያ አራት ሰዓት ትኩረት ቤቴ ላይ ስለነበረ ለራሴ ምንም አይነት ጊዜ አልነበረኝም። እና አንደኛ ከዛ አንጻር ነበር ያላየሁት። ሌላኛው ነገር ደግሞ በቃ ታይም በጣም ነው ያጠረኝ። ምክንያቱም ቤቱን የጀመርኩት አጉልሳት ነው ኦልሞስት ዘጠኝ ሰባት ወር አካባቢ ላይ ነው የጀመርኩት አላልቃለኝ፣ እንቅልፍ ነሳኝ። ጥሩ ስሜት ስላልነበረኝ ላይክ ለራሴ እንደዛ ቤቢሻወር ማዘጋጀት ምናምን ሞራሉ አልነበረኝም። ሌላኛው ነገር ደግሞ እውነቱን ስነግራችሁ ሰው አልነበረኝም፣ ላይፍ ወቅት እንደዚ አድርጎ የሆነ እንትን የሚያደርገኝ ሰው አልነበረኝም። ስለዚህ ተውኩት ማለት ነው። ይሄ ነው ለማንኛውም እንግዲህ እቺም የተወለደችው በ ሀያ ሶስት ነው። ያኛው ልጅ የተወለደ በ ሀያ ሶስት ነው። የወንድ የሶስት ወንዶች እናቶኛለው። አሁንም ወንድ ነው የወለድኩት እግዚአብሔር ይመስገን። ወንድ ልጅ ነው የወለድኩት እና ስለሁሉም ነገር እግዚአብሔር ይመስገን። በ ሀያ ሶስት ነበር የወለድኩት። ዛሬ ስድስተኛ ቀኔ ነው ያው ረፍት ማለት ስለነበረብኝ ነው እስካሁን ብቃ ያላልኩት እናንተ ጋር። ለማንኛውም ይህን ይመስላል። ያ በኋላ በጥሩ ቪዲዮዎች ይመጣል ተስፋ አደርጋለሁ። ከልጆቼ ጋር ሼር አድርጉልኝ። በጣም አመሰግናቸዋለሁ። በያለችበት ሰላም ስለ መልካም ምኞታችሁ፣ ስለ መልካም ሀሳባችሁ ስለምትመኙልኝ ነገር መልካም ሁሉ ፈጣሪ ለእናንተ ሚስጥ ልጅ ለምትፈልጉ ልጅ ይስጣችሁ። እግዚአብሔር አምላክ በልጅ ይባርካችሁ። ምክንያቱም ብዙ ነገሮቻችሁን የምትረሱበት የምትደክሙበትን ትርጉም የሚገባችሁ ልጆቻችሁን ስታዩ ነው እና እግዚአብሔር ለሀገራችሁ ያብቃችሁ። እግዚአብሔር ለልጆቻችሁ እናንተንም ያብቃችሁ። ልጆቻችሁን ጥላችሁ ሄዳችሁ ጓደኞች ማለት ነው። ከዚህም በላይ አላበዛባችሁ፣ ምንም እንዳይደክመኝ። ስለዚህ ልጄ ወርቆ በቃ በያላችሁበት ሰላም ሁኑልኝ። ቻው። አዲሱ እንግዳ ስሙ ማን ነው? ማን ነው ስሙ? አይደለም ስሙ ስሙ ማነው? ስሙ ማን ነው? ፈረንጁ ስሙ ማነው? ሌላ ስም። አንተ ማን ነህ? እህ እሱ ማን ነው? ፈረንጁ አይደለም ፈረንጁ ስሙ ማን ነው? ሌላ ስም እና ነጭ ስለሆነ ፈረንጁ እያለ ሙድ እያያዘበት ነው። እሱም ፈረንጅ ነበር። ያው እንግዲህ ለማንኛውም እንግዲህ ሙድ ያላችሁበት ቻው።